ሆኑን ቲክቶክ ላይ የተሰራጨው እንዲሁም ደግሞ የተወረወረ ወደ ከሃይማኖት ወይም ከጥንቁርና ወደ ዘረኝነት ይለዋል። እና አንዳንድ ጊዜ ያሰባችሁት ነገር ልክ ነው ብላችሁ ልክ ነው ብላችሁ ያሰባችሁት ነገር ማለት ነው ወደ መጥፎ ነገር ይቀየራል። ስለዚህ ያንን ነገር ሚዲያ ላይ መታችሁ ከማውራታችሁ በፊት ሶስት ጊዜ አራት ጊዜ ልታስቡ ይገባል። ምክንያቱም የፈሰሰ ውሃ አይታፈስም። የተደፋ የፈሰሰ ውሃና ወይም የተደፋ ውሃ እና አንዴ ሚዲያ ላይ የወጣ ነገር መቼም ቢሆን ለመልሰው ብትሩ አይመለስም። በቃ አንድ ቪዲዮ ወታችሁ ከተናገራችሁ በኋላ እናንተ እንኳን ወደው ከስልካችሁ ላይ ብታጠፉት ደና ነገር ሴቭ አድርጎ ደና ነገር ስትፖስቱ ሴቭ የማያደርጉት ሰዎች ወደ አሁኑ ሴቭ አድርገው ይይዙታል፣ ያንን ቪዲዮ ከዛ እናንተ ነገሩ አልፎ ምን ብሎ ምን ብሎ ከዛ በኋላ አገራችሁ አገር ሳጋም ብላችሁ እየኖራችሁ የሆነ ቀን ደግሞ ያ የተናገራችሁት ቪዲዮ ወይም ያን ያወራችሁት ቪዲዮ ይወጣል። ስለዚህ አንዳንድ ጊዜ ሚዲያ ላይ መወራት ያለበትና መወራት የሌለበት ነገር ለይቶ ማወቅ እንዴት ይሳናችኋል? እኔ ይች ልጅ በጣም ያሳዘነች፣ የእውነት ለመናገር ያሳዘነች፣ ለምን ታውቃላችሁ? ማን ነው የሚገዛት? ማን ነው ከዚህ በኋላ እሷ ሚዲያ ላይ ወጥቶ እሷ የእሷን ሽሮ፣ የእሷን በርበሬ፣ የእሷን ልብስ የሚገዛት? የእውነት በጣም ታሳዝናለች። ታድርገው አታድርገው፣ ትጠንቁ አትጠንቁ፣ ግን አንድ ፈጣሪ ብቻ ነው የሚያውቀው እና ጋይስ አንዳንዴ ማሰብ አለብን፣ ማስተዋር አለብን። በጣም ብዙ ሰዎች ናቸው የሚናገሩት። አስተው ከመናገራችሁ በፊት ከማድረጋችሁ በፊት ወይም ደግሞ የሆነ ነገር ቢፈጠር በራሴ መንገድ ራሴ ማለት በራሴ መንገድ ወይም ራሴ ወጣዋለሁ ወይ፣ አንድ ሁለት፣ ደግሞ ይሄ ነገር ሰው ቢሰማው ባይሰማው አይዶንኬር ምንም አይመለከተኝም፣ በቃ ይሄ ያለፈ ማንነቴ ነው፣ ያለፈ ህይወት ታሪኬ ነው፣ ያለፈ ነገር ነው ብላችሁ ግታስቡት ይገባል ማለት ልታስቡት ትችላላችሁ። ነገር ግን እያንዳንዷ ብዙ ጊዜ ቀለል አድርገን የምናያቸው ነገሮች ዋጋ ያስከፍሩናል። ዋጋ ከማስከፈራቸው በፊት ግን ማሰብ አለባችሁ ወይም ማስተዋር አለባችሁ። ሰላም ሰላም፣ እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛል። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ሰበሱ ላወራን የመጣሁት እንዲሁም ደግሞ የሀሳብ በቃ የሆነ ደስ የሚል ሀሳብ አነሳለሁ ብዬ አስባለሁ። ወይም ደግሞ እኔ አሁን የምናገራቸው ነገሮች እንደ ምክር ብላችሁ ያዙት፣ እንደ ምክር ወይም እኔ አሁን የታዘብኩትን ነገር ያየሁትን ነገር ነው መጥቼ የማወራው። ግን እንደዛም ቢሆን ግን እኔ ለምን እንደዚህ ይሆናል በቃ እኔ አንዳንድ ነገሮች እነዚህን ከማድረጌ በፊት የማስባቸውን የማስታውቃቸውን ነገሮች እናንተ ብትጠቀሙበት። እስኪ አሁንም ድረስ ብዙ ልጆች ሚዲያ ላይ ይሰማሉ፣ ስር ካላቸው ኢንተርኔት ይሰማሉ ብዙ ነገር። ግን ያንን ነገር ከማድረግ ወይም ከማድረጋቸው በፊት ማሰብ አይችሉም። እና ሰሞኑን እንግዲህ ሚዲያ ላይ ቲክቶክ ላይ ብዙ ልጆች በተለይ ፍቅር ዲዛይን ዱባይ ላይ የማያውቀው ሰው የለም። በጣም በጣም ብዙ ብዙ ብዙ ብዙ ብዙ እንትን ነው ያለው። በጣም ብዙ ድርጅት ነው ያለው። በጣም ብዙ ልጆች ተቀጥረው የሚሰሩ የስራ እድር የፈጠረ ጀግና ሰው ነው። ከየት የሚያምጣው ብሆን ከየትም የሚያምጣው እኛ አይመለከተንም። ከየትም አምጩ ዶቄትን አምጩ፣ ወይም ከየትም ፍጩ ዶቄትን አምጩ ነው የሚባለው አይደለ? እንደዛ ነው እና እንግዲህ ልጁ ሰሞኑን እሱ እህቱ ፍቅር ዲዛይን ወይም ደግሞ ያጎቱ ልጅ ነው ያክስቱ ልጅ ደሞ ዜና አልሰጠኝም ብሎ ሚዲያ ላይ መቶ እሱ ሲናገር፣ ከዛ እህቱ መታ። ታናሽ እህቱ መታ። እህት ማለት የእናት ምትክ ናት። ይቅርታ ብለዋል፣ ይቅርታ ተባብለዋል አሁን ላይ። ነገር ግን ይቅርታ ብትባባሉ ይቅርታ እኔ አንድ ጊዜ አንድ ሰው የሆነ ሰው እኔ አላቅም የእናንተን አላቅም። የኔ ልብ ግን እኔ እንጃ የኔ ልብ ቂም አልይዝም። ግን ከዛ ሰው ጋር ተጣርቼ ያንን ሰው ሚዲያ ላይ ወጥቶ ሰድቦኝ አዋግዶኝ፣ ግን እህቴን ብትሆን ተመልሳ ብትመጣ ውስጤ እንደ በፊቱ አይሆንም፣ እንደ በፊቱ አይሆንም። ይሄ ደግሞ እንዴት በእህትሽ ለድርጅት ትወስዳላችሁ? አይሆንም፣ በጭራሽ አይሆንም። እህትን በሉ፣ ጓደኛን በሉ። አዎ እህት ይቅርታ አለች። ይህ- እህት ይቅርታ ትላለች። ምክንያቱም ይሄ ልጅ ነገ እሷ በቀደም መታ፣ ወይም ደግሞ እህቱ ማናት መቅደስ የምትባለው ለወንድሙ አፈርዳለች። አዎ እሱ እንዲኖር ብላ አፈርዳለች። ይሄ ሰው የሞት ፍርድ ተፈርዶበት ቢሆን ኑሮ ሞቶ ቢሆን ኑሮ አትመልሰውም ስለዚህ፣ አንዳንድ ነገር ከመናገራችን በፊት ማሰብ ማስተዋር አለብን ብዬ ነው ማስበው። ምክንያቱም አንድና አንድ አንድና አንድ ሰው ሰው ሰው ሰው ሰው እንደ ሰው ክፉ የለም እንደ ሰው ክፉ የለም። እና እንግዲህ ፍቅር ዲዛይን አንዲት እህታችን ወይም ደግሞ ማነብ ሶሎያና የምትባለው እህታችን ፍቅረኛዋ እንደነበረ ብዙ ነገር እንዳሳለፉ ከዛ በኋላ ደግሞ እሷ እና እሱ እንደተለያዩ ነው እያወራች ያለችው ልጅቷ። እንግዲህ ዱባይ ላይ እንግዲህ ሱቅ ከፍታ እየሰራች ነው አሁን ላይ ማለት ነው። አሁን ላይ ሱቅ ከፍታ እየሰራች ሚዲያ ላይ መታ እና ሀቢባ ጋር በድሮኛል፣ እሱ ብሬን ወስዶብኛል ምናምን ብራን መጣች እንግዲህ እነሱ ሰምታችሁታል መቼም ሀያ ምናምን ወይም ሀያ ሰባት ሀያ ስምንት ሀያ ዘጠኝ በጣም ብዙ ሰው ፍጥጥ ብሎ እያያቸው ነበረ። ነገር ግን ይች ልጅ ገበያዋን አላየችም። እዚህ ከኋላዋ ሽሮና በርበሬ ይዛ እዚጋ ጋር ልብስ ይዛ እዚ ጋር መታ ሰለመተት ሰለጥንቁርና ታወራለች። ማን ነው ከእሷ ጋር ሄዶ የሚገዛው ድጋሚ? ይች ልጅ እውነትም ይኑራት ውሸትም ይኑራት እዚ ጋር ቮይስ ሜሴጅ የቀድሞ ፍቅረኛዋን ወይም ደግሞ የፍቅርን ሸሚዝ እፈልጋለሁ ላስጠነቁርበት ነው አሳብደዋለሁ የሚል ቮይስ ሜሴጅ የራሷን ባንደበቷ እየሰማ የዱባይ ልጆች ወይም ደግሞ ዱባይ የሚኖሩ ኢትዮጵያኖች እንዴት ነው ከዚህ ልጅ ነው የሚገዙት? ኮሜንቱ እንዳለ ቢሮ ላይ ገብቼ ሳይ ብዙ ሰው የሚናገራት ከአንቺ ጋር አንገዛም ነው። ልብስም ስትፖስት ሽሮና በርበሬ የማለስ ከአንቺ አንገዛም፣ ከአንቺ አንገዛም። በቃ አንቺ እንደምታስጠነቁብን እንደማታስጠነቁብን በምን እናውቃለን? አስቡት፣ ይች ልጅ ገበያዋ ተደፈነ። መቤት ቤት አለ የምትሰራው እሰው ቤት አለ የምትሰራው ወይም ደግሞ ፓርት ታይም አለ የምትሰራው የምትሰራው ቢዝነስ ማን ናት? እንደዛ ነው የሚባለው። አንድ ሰው ሱቅ አለው ቢዝነስ ማን ነው የሚባለው አይደል እንዴ? ስለዚህ እንዴት ነው እንዴት ነው አንዳንዶቻችሁ፣ ለምንድን ነው የማታስቡት? እንዴት ነው ማታስተው? እንዴት ነው ጉሮዋቹን የምትደፍኑት? ምክንያቱም አንድና አንድ ሚዲያ ላይ መታችሁ ገበያ ምናምን እያስተናግዳችሁ ሱቅ እየሸጣችሁ ስለ ጥንቁርና ስለ መጥፎ ስለ ዘረኝነት ማውራት የለባችሁ። ስለ ዘረኝነት ካወጋችሁ ማንም ሰው ከእናንተ ጋር መቶ አይገዛም። ይች ዘረኛ ነው የሚሏችሁ። ጥንቁር ጭራሽ ጥንቁርና ጭራሽ ኦኬ። አስጠንቁለሽም ሊሆን ይችላል፣ አስጠነቆለብሽም፣ ከዳሽም አልከዳሽም፣ ያለፈ ሕይወት ያለፈ ነው። እኔ ሲጀምር ይሄ ሰው አግብቶ ወግዶ እየኖረ አንቺም አግብተሽ የራስሽን ሕይወት እየኖርሽ ከሆነ ምን አገባኝ። ሰረሱ ሚዲያ ላይ መጥቼ እንዲ እንዲ እንዲ እንዳደርገ ብዬ ያ እህቱ ሰለመጣች ብቻ እህቱ ሰለተናገረች የአክስቱ ልጅ መቶ ሰለመሰከረበት አንቺም፣ አዎ ፍቅር ዲዛይን ፍቅረኛ የነበር ብለሽ ቪዲዮ ሰርተሽ አንዱን አንዱን አንዱን አንዱን አንዱን አንዱን እያወጣ እየመዘዘ ታሪኩን ታሪክ ይወግደዋል። አዎ ፍቅረኛሽ ሊሆን ይችላል። ወንዶች መካድ ያውቁበታል። ወንዶች በቃ ይሄ የመካድ ተሰጧላቸው። ግን አንቺ እና እሱ ፍቅረኛ የመሆናችሁ ምንም አይነት ማስረጃ የለም፣ ምንም አይነት መረጃ፣ ምንም አይነት ፎቶ የለም። ግን ሰው እያለ ያለው ለእሱ ነው፣ እያገዘ ያለው ለአንቺ። ማንም አላገዘሽም፣ ማንም አላገዘሽም። የራስሽን ገበያ፣ የራስሽን ገበያ፣ የራስሽን እንጀራ ነው የዘጋሽው። ማንም አይገዛሽም። እና አንድ ነገር ማስተዋሪ ያለባቸው ጉዶችዬ ይሄንን የምነግራችሁ ነገር አይደለም። ቲክቶክ ላይ ዩቲዩብ ላይ ኦንላይን ገበያ እየሸጣችሁ ይቅርና ዩቲዩብ ቻናል ራሱ ስትከፍቱ ዩቲዩብ ላይ ሰው መጥፎ ነገር ስታወሩ ይከተራችኋል፣ ይከተራችኋል። ችግር የለባቸውም፣ ያያቸዋል። ስድብና ወሬ መስማት ልማዳቸው ስለሆነ የአንዳንድ ጊዜ ሰዎች ታሪካችሁን ለመስማት ያላቸው ፍላጎት በጣም ነው የሚጠራሩት፣ በጣም ይሰባሰባሉ። ችግራችሽ ችግር ግን ቸገረኝ ብለሽ ግን ብታወሪ ማንም ሰው ከጎንሽ መጥቶ ችግርሽን ሊፈታልሽ አይችልም። ስለዚህ ችግርሽን ከማይፈታልሽ ሰው ጋር ለምን ታወሪያለሽ? ችግርሽን የማይፈታልሽ ሰው፣ ችግርሽን በችግር የሚደራርብ ሰው ጋር መተሽ ለምን ታሪክሽን ትነግሪያለሽ? ለምን ለምን አስፈለገ ለምን አስፈለገ? ይሄ ሰው እኮ አግብቶ ወርዱ የራሱን ህይወት እየኖረ ነው። አንቺም ካንዱ ለልጅ ወርደሽ ኢትዮጵያ አስቀምጥሽ ነው የመጣሽው። እዚህ ጋር በአዲስ መንፈስ፣ በአዲስ ጉልበት፣ በአዲስ ነገር የራስሽን ስራ መስራት ስትችይ ሚዲያ ላይ መጣሽ፣ ጣና እንትና አለብኝ፣ ቀማኝ፣ ወሰደብኝ ብለሽ ጨረሻ። አንቺ ጠንቋይ እንደሆንሽ እንደምታስጠነቁኝ መጣ። ከዛ ጥንቁ ነው ደግሞ ወደ ዘረኝነት ሄደ። እንዴት ጎንደር ውስጥ እንዴት ጎንደርና ጎጃም የታወቀ ጠንቁ ጥንቁ ነው ምናምን ብላችሁ የምታወሩት ዛጋ ታወቁ ግን ኧረ ተው ጥሩ አይደለም። አንዳንድ ጊዜ ሚዲያ ላይ መታችሁ ስታወሩ ሚዲያ ላይ መታችሁ ስታወሩ፣ ጋይስ ይሄ ነገር ችግር ያመጣብኛል ወይ? ኦኬ ፍቅረኛ ማንም ሰው ይይዛል፣ ማንም ሰው ይለያያል። ነው ገበያችን ትዘጋላችሁ። አንዳንዴ ግን አሁን አንቺ ገበያሽ ቢቀዘቅዝ ማንም ሰው ካንቺ መጥቶ ካልገዛ በፍቅር አለ የምታመሃኝ፣ በራስሽ ዘኝ፣ በራስሽ ምክንያቱም ማንም ሰው ካንቺ ጋር ይገዛል። ማንም ለዚሁም ጥንቆራ ጥንቆራ እኮ በጣም እኔ አላቅም። እኔ ግን በጥንቁርና ግን እንዴት ነው የሚሰራው? ጋይስ እንዴት ነው ጥንቁርና የሚሰራው? እንዴት ነው አንድ ሰው አምኖ ጠንቁልልኝ፣ እኔ እዚህ ሀብታም አድርለውም ሀብታም እንዲሆን ብለው የሚያምኑ በጣም ብዙ ሰዎች አሉ። በጣም የሚገርማቸው ነገር ማለት ነው። ግን ቢሆንም ሚዲያ ላይ መወራት የለበትም። ሚዲያ ላይ እንትን ማለት የለበትም። አሁን ይቺ ልጅ መቅደስም ከወንድሟ ጋር ታረቀች። አሜንም ከአክስቱ ልጅ ጋር ይቅተባ ብለዋል ነገር ግን አንቺ መሀር ቤት ማንም ሳያምንሽ ማንም ከጎንሽ ሳይሆን ጭራሽ ጠንቋይ ነሽ እየተባክሽ ገበያሽን ዘጋሽ። ስለዚህ ጋይስ ሚዲያ ላይ ሽሮ፣ በርበሬ፣ ልብስ የምትሸጡ ሰዎች ፀባያችሁን ማሳመር አለባችሁ። ፀባያችሁን ማሳመር አለባችሁ። እግዚአብሔርን ይሄ አንዳንድ ጊዜ እንዴት ነው በቃ አንዳንድ ጊዜ እኔ አዎ እሷ እኮ ጭራሽ መረጃ አልያዘችም። ምንም አይነት እኮ መረጃ የላትም። ምንም አይነት ምንም አይነት መረጃ የላትም። ነገር ግን ሚዲያ ላይ መታ ፊት ለፊት አዎ፣ እሱ እንደዚህ አድርጎብኛል። እሱ ግን መረጃ እሰራለሁ ይሄ ጠንቆጋናው የምኑም ቪዲዮውም ወይሱም ሰላለው ይዞ መጣ። እሷ ግን ይዛል መጣች። ምንም የላትም በቃ እንዲሁ እመኑን እንድኛ አለች። እሺ፣ የቀድሞ ፍቅረኛው እህት መሰከረች ድጋሚ መታ ውሸቴን ነው አለች። አስቢ። አንዳንድ ጊዜ ማሰብ አለባችሁ ሚዲያ ላይ መታችሁ ማውራት ያለባችሁን ነገር ደግማችሁና ደጋግማችሁ ማሰብ አለባችሁ። ሌላው ሰለ ቤተሰብ ጉዳይ እኔማ እንደው ጉድ እኮ ነው። ከአይባ ጋር ገብታችሁ የምታወሩ በዚች ምድር ላይ ሴቶችዬ ወይም እህቶቼ ቅድሚያ መስጠት ያለባችሁ አንድ ለሃይማኖታችሁ፣ ሁለት ልጅ ካላችሁ ለልጃችሁ፣ ለቤተሰቦቻችሁ። በቃ እነዚህ ሶስቱን ማድረግ አለባችሁ ቅድሚያ ቅድሚያ ማድረግ ያለባችሁ ሃይማኖት፣ ቤተሰብ ከዛ ውጭ ነው። ለሌላው መድረስ ካለባችሁ ወይም ደግሞ ማድረግ ያለባችሁ ነገር በማድረግ ደረጃ እንኳን ማለት ነው። ስለዚህ እኔ በህይወት የማደራደራቸውን ነገር ቢኖር በእምነቴና በቤተሰቦች ልንገራችሁ። በቤተሰቦች የኔ ናቸው ብዬ ባሰብኳቸው ሰዎች ማንም እንዲነካብኝ አልፈልግም። ማንም ስማቸውን በክፉ እንዲያነሳብኝ አልፈልግም። እኔ እንደፈለኩ ላድርጋቸው እንደፈለኩ፣ ግን ይሄን ደግሞ ስላችሁ ሚዲያ ላይ መጥቼ እሱ እንዲህ አደረገኝ እሷ እንዲህ አደረገችኝ፣ እናት ይበድጋኝ፣ አባት ይበድጎኝ፣ እህት ይበድገ ብዬ አላወራም። ለምን ነው መቼም መቼ የማገድርገው ነገር ቢኖር የቤተሰቦችን ገመና ሚዲያ ላይ መጥቻ አላወራም። ስለዚህ እባካችሁ እኔ አንዳንዴ ግርም ይለኛል። አንዳንዴ ሰው መሆኔን ጠራዋለሁ። አንዳንዴ አንዳንድ ለምንድነው ክፋታችን እስከዚህ ድረስ ስላለሁኝ፣ ለምን ለምን አስፈለገ? እንዴት እህት በእህቷ ላይ ወንድም በእህቱ ላይ

ስለዚህ ሚስጥርሽን መያዝ ያለብሽ አንቺ ራስሽ ብቻ ነሽ፣ እና ማንም ሰው ማንም ማንም ሰው ሚስጥር፣ አንዳንድ ጊዜ ጋይስ ባዳ እኮ ባዳ ነው። እውነት በጣም የሚገርማችሁ ነገር እንደው ፈጣሪ ፈቅዶ እና መግቆ ሲሰጣችሁ ነው እንጂ፣ እኮ ባዳ ባዳ፣ በቃ ባዳ። ከነሱም ራሱ እ ባዳ እኮ ነው፣ በቃ ባዳ። ታውቃላችሁ ባዳ፣ አስመሳዮች ናቸው የዘመኑ ሰው። እሷ ትናንትና መታ አዎ፣ የወንድም የፍቅረኛ ነበረች። ከአብራኝ መታ እንዴ ሰታኛለች ምናምን በጣም በጣም የደረሰበት ሰው ብቻ ያውቀዋል። የባልሽ እህትም ትሁን የባልሽም እናት ትሁን የባልሽም አክስት ትሁን አንቺ ከሱ ጋር እስካለሽ ድረስ ብቻ ሊወዱሽና ሊያከብሩሽ የሚችሉት ከዛ ውጭ ግን በፍጹም የባልሽ ዘመዶች አይወዱሽም። እውነት አይወዱሽም። አሁን ይች ልጅ ሶለያና ኦኬ፣ ኢትዮጵያ ሂዳ ብዙ ነገር አድርጋል። መታለች፣ ግን አሁን ካደ ሚዲያ ላይ መታ፣ መሰከረች፣ ከዛ ደግሞ ካደች። ለምን እዚህ ጋር ለወንድሟ ሚዲያ ላይ መታ መናገሯ ሰለ ቆጫት፣ ብቻ በቃ ሰው እንደ ወንዲት፣ ወንድምሽ ላይ፣ እንዴት ወንድምሽ ላይ ሰላላት፣ ብቻ ድጋሚ መታ። ሐቢባ እኔ ይቅርታ፣ ውሸት ነው ተጋንትና፣ ውሸቷን እኮ ነው እኔ ዲጂታል ነገ ማታ ደግሞ ነገ ጧት ደግሞ መታ ድጋሚ ወንድሜ ወረቀትሽን አሰራልሻለሁ አሉ ሰላሌ ነው የዋሸሁት እንደምት እርግጠኛ ነኝ ውስጤ ነገኛለሁ እንዱ ዝም ብሎ ማለት ነው የቸኛዋን ግን ውሸታ ማስባረቻት አስቡት፣ እንኳን ባዳ የውጭ ሰው ይቅርና እራሱ የባልሽ እህት፣ የባለሽ ወንድም፣ የባልሽ አክስት፣ የባልሽ አጎት፣ የባልሽ ዘመድ አንቺ ከሱ ጋር እስካለሽ ድረስ ብቻ ነው። ከሱ ከወጣሽ በኋላ ማንም ምንም ሰጋን አይመለከተውም። አንቺ ገደር ግቢ አንቺ ገበይሽ ይዘቅዘቅ አንቺ ገበይሽ ምን ይሁን ምንም አይመለከታቸው። ለዚህ ነው ቅድሚያ ለቤተሰብ ቤተሰብ ምንም ቢያደርጉሽ ቤተሰቦችሽ ናቸው። አሁን ይችልሽ ወንድሟ ሚዲያ ላይ መታ አዋገች፣ ሚዲያ ላይ መታ ተሳደበች። ግን መልሳ ከወንድሟ ጋር ገጠመች። አስቡት የቱም ስጋው ነች። እንደ በፊቱ ላይ ሆንላት ይችላል፣ ውስጡን ሊሻክ ይችላል፣ ሚስጥር ላይ አዋጋት ይችላል። እንዲህ በፊቱ እህት ምናምን ላይላት ይችላል ግን ስጋው ናች። ስጋው ስጋው ታውቃላችሁ። ከዚህ ውጭ አሁን እዚህ ውስጥ አሁን ወይ እኔ እጄ ከዚህ ውስጥ አሁን ወይ ይሄ አራማረኝ ብዬ ቆርጬ መጣር እችላለሁ አልችልም። ወይ ወይ የኛው ወፍራም ነው የኛው ቀጭን ነው ብዬ መጣር እችላለሁ አለው አልችልም። ሰው እህት፣ ቤተሰብ፣ ወንድ ማለት እንደዛ ነው። ማንም ሰው ከእህቴ ክፉ ናት መጥፎ ናት በቃ ከእህትነት ላስወግዳት ብሎ የሚተው ሰው የለም። እህቱ ስጋው ስለሆነች ስለዚህ፣ እናንተ ሚዲያ ላይ መታችሁ ስለ ቤተሰብ ክፉ ከማውጋታችሁ በፊት ቆም ብላችሁ ማሰብ አለባችሁ። ቆም ብላችሁ በጣም እኮ ነው የሚገርመው። እንደ እንግዲህ ሚዲያ ላይ መታችሁ ስታወቁ እናንተ ስታወቁ ቢከፈራችሁ፣ እሺ እናንተ እኮ ስታወቁ ከታች ከስ ይድፋሽ፣ በደፋሽ፣ ይዞሽ በሄደ አፈርብ፣ ምናምን ብለው የሚሳደቡ ከታች ኮሜንት ብዛቱ። እናንተ ስትናገሩ እናንተ ስትናገሩ ቢከፈራችሁ፣ እሺ ለገንዘብ ተብሎ ነው ይባላል። እናንተ እዚህ ጋር ስታወቁ ማንም እናንተ የሚደግፋችሁ ሰው የለም። እናንተ ግን ትቀደዳላችሁ ካለ ይሆናችሁ። ጥሩ አይደለም፣ ጋይስ፣ ጥሩ አይደለም። አያስፈልግም። እኔ ሶሊያናም ቢሆን ስልኪ ውስጥ መረጃ ከሌለኝ እሱና ኒ ጓደኝነት የሚገልጥ ፎቶና ፒክቸር ወይም ደግሞ የሆነ የሚያቀራርብ ነገር ከሌለኝ እህቱን ተማመኝ፣ ሚዲያ ላይ አልመጣም። እህቱ ትመሰክርልኛለች ብዬ እህቱ ትመሰክርልኛለች፣ አልመጣም፣ አንመጣም። ያውም የባሏ የቀድሞ ፍቅረኛ እህት፣ እሷ ምን አገባት? ነው የምትመሰክረው። በወንድሟ ላይ ብትመሰክርም እኮ ውሸቴ ነው፣ ተገድጄ ነው አለች። አያችሁ? ይሄን ያን እኛ ሰዎች ማለት እንደዚህ ና በቃ ለመወደድ ብለን እንደው እዛም እዛም እዛም እዛም እዛም ሉጥ ሉጥ ምን ዝምቦች ዝምቦች የሆኑ ሰዎች አሉ። ይቅርታ ለቃሉ ዝምብ ዝምብ ታውቃላችሁ፣ ዝምብ እርጎ ስታይ ዛም ዝም ጠልቀ ጠልቀ እንደሚሉ እንደዚያ ያሉ ሰዎች አሉ። ተጠንቀቋቸው፣ ተጠንቀቋቸው ጋይስ ሰው። በጣም በዚች ምድር ላይ እንደ ሰዎች ክፉ የለም፣ እንደ ሰዎች መጥፎ የለም። ሰዎች ከእናንተ ጋር አብረው በልተው አብረው ጠጥተው ከኋላችሁ ግን ይቦጭቋችኋል። ልክ ብድግ ስትጉ ያሟችኋል። ልክ ብድግ ስትጉ ቆንጆ ነሽ አምሮብሻል ዛሬ ምናምን ብላ ታሞግስሽና ዘወር ስትይ ትቦጭቅሻለች፣ ታማሻለች፣ ትሰድብሻለች። ያላሰብሽው እንታስቢ ታደርግሻለች። ሴት ጓደኛ ሴት በሙሉ በብዛት በጣም ብዙዎቹ ሴቶች አስመሳዮቹ እና ክፉዎች ናቸው። እንደ ወንድስ ቢክድሽ ያምርበታል፣ ወንድ ነው። ወንድ ልጅ ይክዳል፣ የታወቀ ነው። ሴት ግን፣ ሴቱና በሴት ላይ የምትክድ ሴት ልጅ ሴት ጓድኛውን አሳልፋ የምትሰጥ ምስጥ የሆነች ምስጥ የሆኑ ሰዎች አሉ። ስለዚህ እነዚህ ምስጥ የሆኑ ሰዎችን መጠንቀቅ አለባችሁ። በስድ ዓለም ላይ ወደሃለሁ፣ አቃታለሁ፣ ያገሬ ልጅ ናት፣ ወለመኔ አያስፈልግም። ያስፈልግ ያስፈልግም ጋይስ አያስፈልግም እህት አላችሁ። እህቶቻችሁን እንደ ጓደኛ ማድረግ ትችላላችሁ። እህቶቻችሁ አሳልፈው አይሰጧችሁም። ችግሩ ምንድን ነው? እኔ ለእህቴ ጓደኛ ካደረግኳት ጥሩ ጥሩ ነገር ነው የምነግራት። ዛሬ እኮ እንዲህ አጋጠመኝ፣ ዛሬ እኮ እንደዚህ ሁኜ፣ ዛሬ እዚህ ቦታ ሄጅ፣ ዛሬ በልቼ ጠጥቼ ተዝናንቼ ልላ ትችላለሁ። ዛሬ እኮ ከፋኝ፣ ዛሬ እኮ ከሬ እንዲህ አደረገ ቢናምን አልላት። ለምን እንዲከፋብኝ ሰላም ስለማልፈልግ የቱ ልዩነቱን ይሄ ነው። ጓደኛ ግን ሲሆን ደስታችሁንም፣ ያጋጠማችሁንም ቢያስከፋትም ባያስከፋትም ታወራላችሁ። ግን ነገ ጧት አሳልፋ ነው የምሰጣችሁ። አሳልፋ አይገርምም። አያችሁ፣ ሰዎች ስንባር፣ እኛ ሰዎች ስንባር አስባችሁ ታ እንደዚህ ነን፣ እንደዚህ ነን እኛ ሰዎች እና ውዶች፣ ሚዲያ ላይ መታችሁ ስትናገሩ መጠንቀቅ አለባችሁ። መጠንቀቅ እመቤቴን ነገ ጧት ነው የሚገርመኝ።